የተሰበሰበውን ብርም እኮ ደግሰው ነው እኮ ደግሰውበታልም እኮ ጨርሳ። ኦኬ ጨርሳ ኬዋን ጨርሳ ኦኬ አቋርጣም ይላሉ። ጨርሳ ነው ሚላሉ። እኔ ግን እኔ ትንሽ ቢታገሱ አርባ ቀን እንኳን ቢታገሱ አርባ ቀን ቢታገሱ መልካም ሚታገሷት መልካም ነበር። እንዲ ልጅንም ማታ ፎከስ ያደረጉት ገንዘቡ ላይ ነው ገንዘቡ ላይ ነው። እና ሬሳዋን ይዘን ስንሄድ መሀል ላይ ስልሳ አምስት ሺህ ብር ኖ ነው አውርዱ ተብለን ሬሳ ተጉላልቷል፣ ተጉላልታ ነበር። ይሄ ግን እውነት ነው እውነት ነው። አባት እያወሩት እኔ ላይ አንዳንዴ አንዳንድ እናትና አባቶች ዘይ ሴይ ላይ ራንደም ነገሮች ገብቷቸዋል። ይሄ ሜድ አፕ የሆነ ስቶሪ ይኖራል። እና እንደዛ እኮ ቢደረግ ሪከርድም ተደርጎ እኮ ይወጣ ነበረ። ሰም ካይንድ ኦፍ ሶሻል ሚዲያ ላይ የሚወጣ ነገር ይኖር ነበር። እኔ ማመን ከበደኝ። ቤተሰቦቿ፣ አንዳንድ ሰዎች እኮ ነው አንዳንድ ፓረንቶች ልጆቻቸውን በብር ሞኔታይዝ ማድረግ ይወደዋሉ በብር ደረጃ ማለት ነው። እና ልጅን የሚያክል ነገር አተው ገንዘብ ላይ ፎከስ ማድረጋቸው አርባ ቀን ቢታ አርባ ቀን ቢሞላት እቲ ገና እኮ አንድ ወር ነው፣ አንድ ወር ሞላት የሞላትም አይመስለኝም እኮ ያና ምስራች ዘማሪዋ። አዎ ገና እኮ ነው እኮ ትናንት የሆነ ነገር ነው። እና ገንዘብ ክፉ ነው፣ ገንዘብ ክፉ ነው። ለብር ተንገበገቡ። ቀላል የሞተ ተጎዳ ቀላል። እኔ ግን ይከብዳል። እኔ አሁን ምን መሰላችሁ፣ ብዙ ሪሌሽንሺፖች እንዲት ሰማላቸው ሪሌሽንሺፕ ላይ ነበሩ። አንዱ ያልፋል እና ለቤተሰብም ያንን ግለሰብ እንደ ባል ወይ እንደ ሚስት ለመውሰድ ይከብዳቸዋል። ቢኮዝ ቃል ኪዳን የለም፣ አብረው እየኖሩ አይደሉም። ከዛም በኋላ እንደዚህ ያነሳውን ደሞ ስታጪ አንቺም ራሱ ወይም እናንተ ፊልም እታረጉት ነገር ግራም። እንግዲህ ይሄ እኮ ልጁ ሚስቱ እኮ ነው የሞተችው። ሊትራሊ ሚስቱን ነው የሞተችው። የቃል ኪዳን ከተግባቡ ቃል እኮ በቃል ኪዳን አለ እንዴ ሰው ሪሌሽንሺፕ ነው የሚቀጥለው። ምኑ ምኑ ሚስቱ ናት እኮ። ኦፊሼት አላረጉም ሰዎች ፊት እንጂ ሚስቱ እኮ ናት። አካሉን እኮ ነው ያጣው። አካሉን ያጣት እኮ ጥፋት ቢኖራትም ብቸኝነቷን እረዳለሁ። ጅጅን ያልከኝ ልጅ ብሩክ ውለድላታ ውለድላት አርፋ ተቀመጥ፣ አርፋ ተቀመጥ። በፊት እኮ ውርስ ሲባል አሁ ዘመኑ ግን ከፍቷል። እናትና አባት ራሱ ክፉ ሆኗል እኮ እናትና አባት ክፉ ሆኑ እኮ ዘመኑ እኮ ክፉ ነው። እነሱ የመሰላቸው አይ ቲንክ ብር የተሰበሰበላት ምናምን፣ ዶላሩ ምናምን ልጁ የበለውን ነው የመሰላቸው መሰለኝ። ሊሆን እኮ ይችላል፣ ሊሆን ይችላል ግን ከልጃቸው አይበልጥም። ጊዜ ወስደው በማስረጃ በመረጃ መነጋገር ይሻላል ወይስ በአደባባይ መወራረድ ይሻላል? ጊዜ ወስደሽ እኮ ጠርተሽው ሄይ፣ ሚዲያ ላይ ከምንወጣ ማስረጃ መረጃ ናምጣ፣ ሰርድ ፐርሰኖች እናስገባለን፣ ከዛም በኋላ በቃ እንዲል እናረጋለን ይሻላል ወይስ ሚዲያ ላይ መወራረድ። እኔ ግን ልምከራችሁ፣ ወዶች ልምከራ። እንደ ሚዲያ ፐርሰን ነው እኔ አንደርስታንድ ያደረግኩት፣ ልንገራችሁ። አንድ ሚዲያ ላይ ቀድማችሁ አትጡ፣ ከቻላችሁ ሚዲያ ላይ ችግራችሁን ይዛችሁ አትጡ። በቻላችሁት መጠን በምትወዱት ሰዎች፣ በሚያከብሩች ሰዎች ምናምን ዲል ተደራረጊ። ኦኬ፣ ትልቁ ማለት ትልቁ ዘጠና ፐርሰንት የምመክረው ሚዲያ ላይ ችግርሽን ይዘሽ አትምጪ። የቤትሽን ችግር ይዘሽ ስትመጪ በር ስከፍቼ እኛ እንገባና ቤትሽን አፍርሰን ነው የምንወጣው። ምንም አንጠቅምሽም፣ ቤትሽን አፍርሰን አሁን እነዚህ የምስር እናትና አባት በራቸውን ከፈቱልን፣ ተረግጡ ይሁን ክፉ ናቸው ምናምን ያለው አይደል እንዴ ገብቶች። ክፉ እናት እናባት ሀዘል ያሉ እናትናባት ምን አይነት ክፉ ናቸው? አርባ ቀን አይጠብቁም እንዴ ገንዘብ ወዳዶች፣ ልጃቸውን በገንዘብ ቀየሩ ምናምናምን ያልነው ስለዚህ በራ የቤታቸውን በር ከፈቱ። እኛ ኦፒኒየናችንን ስንሰጥ አስቢ ሚሊዮን ሰዎች ስለአንቺ ነው የሚያወሩት። የትዳር ችግር የሪሌሽንሽፕ፣ የምን የምን ችግር ምንም አይነት ቢሆን ሶሻል ሚዲያ ላይ አትምጭም። የመጀመሪያው በምትወጅ ሰዎች ዲል አድርጊ። ግን ሁለተኛው መውጣት ካስፈለገ ሶሻል ሚዲያ ላይ ቀድመሽ ቀድመህ አትወጣ። ትልቁም ምክር ልንገርህ፣ ቀድመህ አትወጣ። ይኸውልህ መጀመሪያ አሁን ለምሳሌ እኔ ማን ነው የብልጽግናው ባለስልጣን ምን ልበላችሁ ከማን ጋር በትካሰስ ልበል? ኦኬ ከአንድ ሰው ጋር በትካሰስ፣ ከዛም በኋላ አውል ኔቨር እኔ መጀመሪያ አልወጣም ብሞት። አሁን ከገለቴ ቡርቃም ታሪክ ጋር የምትመንማረው መጀመሪያ መውጣት ሚዲያውን ያነጋና ሰው ልክ ሊረጋጋ ሲል አንቺ ደግሞ ኤቪደንስሽን ቤዝዶን መጀመሪያ ላይ ባለው ነገር ቤዝዶን መጀመሪያ ላይ በተናገረው ነገር ለምሳሌ አሁን ጋሽ ደፈርሻው ማለት ነው። ጋሽ ደፈርሻው ይመጣና መሊል እንዲህ ናት እንዲህ ናት እንዲህ ናት ብሎ ላይ ክሱን ያቀርባል አይደለ? ከዛም ሶሻል ሚዲያው ሊሊ ብሎ ያለቅሳል ይረግጠኛል ማለት ነው። ከዛም በኋላ ትጠብቃላችሁ። ኤቪደንሱን አብላልተው የከሰሰኝን ነገር በደንብ ከሰሙ በኋላ ከዛም በኋላ በዛን ክስ ማርከሻ የሆኑ በመረጃ እና በማስረጃ የተደገፉ ነገሮችን ይዛችሁ መታችሁ አናቱን ትሉታላችሁ። ስለዚህ አንድ አትውጡ፣ ከወጣችሁ መጀመሪያ አትውጡ፣ ሁለተኛ ላይ ውጡ። ገብቶችን? የቱጋ እንደምትመችት ያስታውቃል። የቱጋ አታክ ከተደረግሽ የትኛውን ሳይድ ነው እንደምታረጊ ያስታውቃል። እንትን ይልሻል ይቀልሻል። ግን አንቺ መጀመሪያ ከመጣሽ ያኛው ምን ይዞብሽ እንደሚመጣ አታውቂም። ስለዚህ ይህንን አድርጉ። በተቻለ መጠን በተቻለ መጠን ሶሻል ሚዲያ ላይ ስፔሻሊ የትዳር ችግር የቤተሰብ ችግር ይዛችሁ እንዳትወጡ። ትዳርሽን እንደ አሁን አብርሽ የቄረዋ ማላዩ ምናምን እንደሱ ትዳርሽን ይዘሽ ስትመጪ እነ ሊያሾ ምናምን እኔ እኔ እንደውም ብዙ አልሄድኩበትም። እነ ኩሊያ ምናምን እንገባና አፍርሰኖ ትዳሩን በሩን የትዳሩን በር ከከፈች እኛ እንገባና አፍርሰኖ እንወጣለን። እና ይሄን እንደምለው ኔቨር እንዳታደርጊው ምንም። ስፔሻሊ የትዳር ችግርን ሶሻል ሚዲያ ላይ ስታመጪ ግማሹ ላንቺ ያግዛል፣ ግማሹ ላንቺ አያግዝም። ዋይ ዩ ቴክ ሪስክ? ምንም አትጠቀሚም። ስለዚህ ያ የትዳር ችግር ምናምን ሶሻል ሚዲያ ሊይዛቸው አትምጡ። ይሄ ነው ምክሬ። አሁን እነዚህ ሰዎች በጣም በቃ ይዋረዳሉ። በጣም ምንም ማስረጃ የላቸውም። እናትና አባትዬው አሉባልታ ነው ያላቸው። ልጁ ደግሞ ባንክ ኢንፎርሜሽን፣ ባንክ ማስረጃዎች ምናምን ይዞ ነው የሚመጣው። እሱን ይዞባቸው ሲመጣ ገደል ነው የሚገቡት። ክፉ እናትና አባት ይባላሉ ወልደው ባሳደጉት። ስለዚህ አትጠቀሙም። ለማንኛውም በምትወዱት ሰው እንትን ቢል ጥሩ ነው። ሪከርድ አረገን ምናምን ላሉት ደግሞ ቢኮስ እቃውን እየበረበሩ ነበረ፣ ሴትዮዋ እቃውን እየበረበሩ ነበረ። ይህም እንደዚህ አይነጠኝ። አሁን ዲስሪስፔክት ራሱ አማችሽ ጋር እንደዚህ ዲስሪስፔክት መደራረግ አይደብርም? ፋሚሊ ዳይናሚክስ እራሱ ይደብር ነበር። ትንሽ ቤት ውስጥ የሚጠላሉ ሰዎች ያሉ ይመስለኛል። እና እኔ እኔ እንጃ ልጁ በደንብ ባንክ ኢንፎርሜሽን ምናምን ካመጣ በኋላ ነፃ የሚወጣ ይመስለኛል። እናትና አባት ግን ይዋረዳሉ፣ በጣም ይዋረዳሉ። ይሄ ነው ባይዘዌይ። ኤልሻዳይ ዛሬ የፖስተችውን ፖስት ሰምታችኋል። ኤልሻዳይ ዛሬ መንጃሮ ብሬን ፋንክሽንን አፌክት እንደሚያደርግም ዛሬ ጎግል አድርጌ ተማርኩኝ። ተማርኩኝ፣ የአይምሮ ስብንም ምጥጥ ያደርጋል። ቆይ እንዶ፣ እኔ ምላችሁ ትልቅ ምክር ዛሬ ልመክር መጥቻለሁ። እናቴ ትሙት፣ እናቴ ትሙት አትበይ ተብያለሁ። ትኑር። እናቴ ትልቅ ምክር ልመክር መጥቻለሁ። ይሄም ምክር አድርሱልኝ። ኦሮሞ ልጆች ሆናችሁ ቲክቶክ ላይ ኦሮሞ ልጆች ሆናችሁ እንደኔ አይነት ሃይብሪድ የለም። መሀል አዲስ አበባ ተወልደሽ ኦሮሞ የሆንሽ ከሆን ኦሮሞነት አያበላም። ስምሽ ደግሞ እንደኔ አማርኛ ከሆነ ኦሮሞነት አያበላም። ኦኬ ኦሮሞነት አያበላም። ከኦሮሞ ልጆች ጋር ብትጣዬ አሁን ከሙባረክ ጋ ስጣላት እዚ ይለኛል። የጅማ ልጆች አናቴሌ ነው ጉብ ያሉት እቺ ነፍጠኛ ምናምን ይሎሻል። ገብቶሻል። በዓላማ ግን አማራ ነኝ ብለሽ ገንዘብ ስሩ። ምርጥዬ፣ ምርጥዬ ኦሮሞ ልጆች ቆንጄ ቆንጂ አላችሁ። ኦሮሞ ነን ብላችሁ ገንዘብ ብዙ አሰሩ። ስለዚህ ለወደፊቱ ደፊቱ ምትመጡ ኦሮሞ ልጆች ኑና አማራ ነኝ ጎንደሬ ነኝ ሙዚቃ ከፍተሽ ሹሩባ አርገሽ ጥለት ያለበት ልብስ ለብሰሽ ይህን እስክሳ ድልቅ አርገሽ ጭፍር አርጋችሁ ገነታው ገነት አበራ የአያትሽን ስም ትደብቂያለሽ፣ ዱጋዳ የምሬን ነው። ስለዚህ የመሀል አገር ተወልደሽ ስምሽ አማርኛ የሆነ ኦሮሞ ልጆች እንደነ ገነት አበራ እንደኔ አይነቷ ሌሎቻችሁም ኦሮምኛ በቅጡ መታቁ አማርኛውን እንዲንዲንዲ የሚያረጋችሁ አማርኛ ስታወሩ እንደነ ዲቦራ፣ እንደነ ቤታዮ ማንነታችሁን አማራ አድርጋችሁ አክሰንታችሁንም ቀይራችሁ ያ ትለያለይ ተዚያስ ምናምን እያላችሁ ግፍተርሽን ደግሞ ትለያለይ አባቴ እንደዚህ እያልሽ አክሰንትሽንም ቀይረሽ አማራ ነኝ ብለሽ ለአላማ ነው። አማራነቱ ራሱ እኮ ገብቶሻል ለአማራ ነው። እናትሽ ኮንዶሚኒየም ካለች ቤት ገዝ ትገዣለች ለእናትሽ። ኦኬ ቲቱ እና ቲቱ ምናምን ክኒና ምናምን እንደዚህ አይነት ነገር። ያ ግን አክሰንትሽን ደግሞ ሉ እንትን ስትሮንግ እንዳታረጊው። ያና አማርኛው ብቻ ተናጋሪ ኦሮሞ ልጆች ስምሽ አማርኛ የሆነ የአባትሽም ስም ደግሞ አማርኛ የሆነ ግን ኦሮሞ ነሽ። ኦሮሞነትሽን በልብሽ ያዥ። ኢትስ ኦኬ። ሙያ በልብ ነው። ሙያ በልብ ነው። ሸጋዋ ማሬዋ፣ እንደዚህ እየተባባልሽ እየሳቅሽ እውነት ከስተመር ሰርቪስ ከአንዳንድ ሴቶች እየተማርሽ ሜክ መኒ። ያበላል አማራ መሆን ቲክቶክ ላይ ቲክቶክ ላይ አማራ መሆን ያበላል። ስለዚህ አማራ ነኝ ብለሽ ነኝ። እኔ አሁን የኔ ጥፋት ጎንደሬ ነኝ ብዬ ያለመምጣቴ በእውነት ይቆጨኛል፣ በጣም ነው የሚቆጨኝ። እኔ አሁን ኖኖ ኮይን እኔ እየመከርኩ ነው የኦሮሞ ልጆችን። እናቴ ጎንደሬ ናት ነው የምትይው እንጂ አማርኛ ስምሽ ሆኖ አባትሽ ስም አማርኛ ሆኖ ኦሮሞ ልሽ ኦሮምኛ ማቺ የአዲስ አበባ ልጅ ከሆንሽ ቲክቶክ ላይ መጥቼ ጌመር ሆኜ ገንዘብ እሰራለሁ ካልሽ ብለሽ ካልስ ያ ካሰብሽ ጎንደሬ ነኝ ብለሽ ነኝ፣ ቀሚሱን ትገጃለሽ፣ ሹሩባውን ታረግያለሽ፣ ሜክ ማኒ፣ በዓላማ ያ ለዓላማ ነው። አማራነቱ ብታሳት በዓላማ ገንዘብ ስሪ፣ ማንነቱ ይቆያል። ምን ችግር አለ? ልብ ውስጥ ነው ያለው። ለፋኖ ብለሽ ለቤተሰብሽ አማርኛ ስም ላላቸው ቤተሰብ አባላትሽ ትልክ ያለሽ ለፋኖ ረዳውት ያለሽ እንደነበች አማራ አማራ ነኝ ብለሽ ጸዳ ብለሽ ሜክመን እህ ጎንደሬነት ያበላል። ያ ይሄንን አድርጎ ወጣት ልጆች ኦሮሞ ልጆች አማርኛ ስም ያላችሁ አማርኛ አባት ስም ያላችሁ አማርኛ ብቻ ተናጋሪ ኦሮሞ ልጆች ጎንደሬ ነኝ በሉ። ኢትዮጵያዊነት ነው የሚቀድመው። ተውት፣ የዘር ማንነቱ ምናምን ይቆያል። ኢትዮጵያዊነት ነው የሚቀድመው ግን ጎንደሬነት ያበላል። ጎንደሬነት ያበላል። እውነቴን እኮ ነው። እና ይሄን ነገር አስቡበት እና አሁን ነካሩ ቆንጅዬ ልጆች ነካሩ ጎንደሬ ነኝ። አሁን ካሩ እየበዛ ፍንጭቷ በዛ አንገቷ ጎንደር ጭፈራ ምነ ካሩን አወቃችሁት። ቆንጅየ በእውነት ካሩ ስምሽን ካሩ ብለሽ ከመምጣትሽ በፊት ቀየር አድርገሽ ኤፍራታ ያ አይም ኩዊን ኩዊን እንትና፣ ኩዊን ኬ፣ ኩዊን ኬ እንደዚህ ብለሽ ጎንደሬ ነኝ እናተዋ ጎንደር ዳማዬ ምናምን ዘፈን ትከፍቻለሽ ምናምን እንደዚያ ያበላል። ወንድ ከሆንክ ስምክ ኦሮምኛ ሆኖ ከተቸገርክ ከጎንደር ሴቶች ስር እንደ ክያ ጀምስ ሆነክ ከጎንደሬ ሴቶች ጋር አብረክ እየዋልክ ምናምን የነቁሬ መለቃቀም ትችላለህ። የፋኖ ልጅ ነኝ ማገባው ፋኖ ነው የጋሽ መሳፍንትን ልጅ አፍቅሬያለሁ ምናምን ብለሽ ስክሽ እኔ አስተምርሻለሁ። መሰከስ ወይዘወይ እኔ አስተምራቸዋለሁ። ስለዚህ እንደ እኔ አሁን ስሜ እኔ መቅደስ ነው ስሜ የአባቴ ስም አማርኛ ነው፣ የኔም ስም አማርኛ ነው። አማርኛ ተናጋሪ ነኝ። ገብቶሻል። መሀል መሀል ላይ ስትሳደቢ እበጥ ኦኬ። ጠበቅ አድርጋሽ እንዴ ትለኛለይ ትለኛለይ ምናምን ትሄድና ያ በጣም ስትናደጂ ማሰሮ ጋሰሮ እንደዚህ እንደዚህ ነገር ያ ጀግና ወልዶ ጀግና ያሳደገኝ ነኝ እንዳትረሽ ተሳስተሽ ግን፣ የታደሰ ብሩ እንዳት ኦኬ፣ ፎከስ። የቴድሮስ ዘር ነኝ የጀግና ዘር ነኝ፣ ዘራፍ ዘራፍ ዘፈን ትከፍችና ደሞ ወይ ዲፕሬሽንሽን ስትሬስሽን ዘራፍ ያለሽ ፍራስትሬሽንሽን ታወጫለሽ። ከዛም በኋላ ያ እሸለልኩ ያ ጎንደሬው ደግ ነው፣ ጋይስ ጎንደሬው ደግ ነው። የጋይንቷ የጋይንቷ ወርቅ የእንትና አባቷና ፋቂዎች እልህኛው እንትና ልጄን አፍቆኛል እንትና የእናቷ እንትን እንትና ፎሎ ያደርጉሻል፣ እንደዛ ካል ይደግፉሻል፣ አንቺ ስትነኪ ይሰርቡልሻል። አንቺ ብቻ ጎንደር ኔ ህጻናት ሴቶችን አፍቅሮ የቤተ ክርስቲያን የፓስተሮች የጋብቻ ትምህርት ወይም ደግሞ ካውንስሊንግ የለም። ፓስተሮቹ ሲጠሩት እነ ቤት ታዮን አማክሮ ፓስተሮቹ ጋር ስብሰባ የሚቀመጥ እኔ አላውቅም። አንዱ ሰውዬ ግን አውቀዋለሁ። እሱን ሰውዬ አውቀዋለሁ። ሽማግሌ እሱ ዛሬ ፓስተር ሚቲንግ ጠርቶኛል፣ ቤታ ምን ትመክርኛለሽ ብሎ፣ ቤታ ቤታ ስለ ትዳሩ ታማክሯለች። እንዴት አድርጎ ሚስቱን መፍታት እንዳለበት ከዛም በኋላ ለእሷ ገንዘቡን መድፋት እንዳለበት ታማክሯለች። እውነት ነው። ስለዚህ እኔ የምመክረው አማርኛ ተናጋሪ ኦሮሞዎች ኦሮሞኒን ብለሽም መተሽ እኮ አሁን ለምሳሌ ከአንድ አሁን ከወለጋ ልጆች ጋር ብጣላ ነው፣ እናትና አባቴ ወለጎች ናቸው። የወለጎቹ ልጆች እራሱ እኔን ነው የሚረግጡኝ። በእውነት እነሱን አልመስልማ፣ እንደነሱ የለም እንትን የእነሱ ስር አልሄድም። ብቻዬን ነው በቃ። ብቸኛ ነሽ የሆነ የለም በአዲስ አበባ ልጅ ሆነሽ ኦሮሞ መሆን ከባድ ነው። ብቸኛ ኦሮሞች ነን እኛ ብላክሺፕ ነን። ታዲያ ብቸኛ ሆነሽ ምን አታገልሽ? አማራ ነኝ ብለሽ ቲክቶክ ላይ መጥተሽ ገንዘብ ስሪ። ጎንደሬ ነኝ ብለሽ ገንዘብ ስሪ። እኔ ጀግና ዘር ነኝ ስትመጪ ሸሊ ጨፍሪ፣ ገንዘብ ስሪ። አንተ አማርኛ ስም ያለሽ አማርኛ ብቻ ተናጋሪ ኦሮሞ ልጅ ካለሽ ኦሮሞ ነኝ አንደበትሽ እንዳይወጣ እንደውጣ በውነት ለአላማ በአላማ ስሪ ለዓላማ ጎንደሬ እኔም በይ ገንዘብ ስሪ። ጎንደሬው ነው በጣም የሚሰጠው፣ ጎጃሚው ብዙ አይሰጥም። ኖቲስ አርጋችኋል። ጎጃሚው ለጎጃሚው ነው የሚሰጠው። ጎንደሬው ደግ ነው። የቲክቶክ ጎንደሬን ይመስለኝ አክሊሉ ነው ጌታ ቲክቶክ ላይ ያሉት፣ ቲክቶክ ላይ ያሉት እኔ መሬት እንዳታወርዱት ነገር የምወዳቸው ሰዎች አክሊሉ ነው ጎንደሬ እኔ ስትይው ጊፍቱ አማራ እኔ አልጠላም። ባይዘው እንደ አማራ እንደው የሚያሳዝነኝ ማህበረሰብ የለም እዚህ ቲክቶክ ላይ። ማንንም ነው የሚጠቀምባችሁ፣ ማን ነው? እኔ አሁን ጥያቄ አሁን ይሄ ማን ነው? ኔቨር ጊቭ አፕ ነው ማንበር ስሙ ፎሬቨር ነው ማን ነው ይሄ አሁን ስሙን ቀይሮ ለነቤታ ገንዘብ የሚያወርደው እሱ ሰውዬ ሶስት አካውንት አለው። ሶስቱም አካውንት አርባ ቤት ነው። ሶስቱም አካውንት አርባ ቤት ነው። በአማራነት ስም ነው ይሁላ ገንዘብ የሚሰጠው። የአማራ ህዝብ ጥያቄ ቲክቶክ ላይ ጊፍት ማፍሰስ ነው እንዴ? ነገሩኝስ! የአማራ ህዝብ ጥያቄ ቲክቶክ ላይ ገንዘብ ማፍሰስ ነው ወይ? በአንድ ቀን የቤት ታዮን ቂጥ አምስት ሺህ ዶላር ሀያ ሺህ ዶላር ሀያ ስድስት ሺህ አርባ ሺህ ዶላር ያወርድላታል። አፍቅሩ ዞዬ ማለት ነው። ይሄ አማራነት ሞደር ይመስላችኋል? ንገሩኝ እስኪ። እኔ አሁን ምቀኛ ልትሉኝ ነው። ገንዘብ ስለሰራሽ ተመቀነኛ ሽባት ምናም ልትሉኝ ነው። ትዳሩን ፈቶላት፣ ትዳሩን ፈቶላት፣ ሚስቱን እያስለቀሰ የምሬ ነው። ሚስቱን እያስለቀሰ አንድ አማራ ቤተሰብ በቤት ታየው ምክንያት ተበትኑ። ታዲያ ችግሩ እንደ አማራ እኮ የሚነሳው ከአንድ ቤተሰብ እኮ ነው አይደል? እንደ ሀገር የሚነሳው ከቤተሰብ ነው። እንደው የአማራን ትግል በቅርቡ ይከላከላል።